ተነጋግሮ መግባባት እያለ ግን ማለት እየተገናኙ መከሻከሹ ምንድን ነው ትርጉም የሚሰጣችሁ ነገሩ? በዱላ ይፈታል የተባሉ ይመስል በየጊዜው እየመጡ መከሻከሽ ሆኗል ስራቸው። ይገርማል እኮ ለማንኛውም፣ የዛሬ ቪዲዮ ግልጽ የሆነላችሁ ስላላችሁ ይመቻችሁ። ግልጽ የሆነ ነገር ነው። ፊታችን ፍጥጥ ብሎማ እውነቱን ልንክድ አንችልም። ሰላም ሰላም፣ ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ የኔ ውዶች? ሰላማችሁ ይብዛልኝ። እንግዲህ ቤተሰብ ያብ ስራ ዛሬ ተደብድቧል ማለት ነው። ሮቢ ምን አስበ ነው አንተ ግን? ቢያንስ እንኳን የሰው ልጅ ብቻውን አይመጣም ሰው፣ ወንድ ደግሞ ወንድ አስከትሎ ይመጣል እንዴ። ረብስ ማን በጣም ነው የሚያስጠላው፣ በቅድሚያ ማለት ነው። በጣም ቅጥል እያላችሁ ስላላችሁ ቤተሰብ አትናደዱ የኔ ውዶች፣ ኧረ አትናደዱ እንዴ በዚህ ያክል። እስኪ ተመላልሳችሁ ቪዲዮውን እዩት። ቪዲዮን ማየት አለባችሁ፣ እስከ መጀመሪያ እስከ መጨረሻ ዘንብላችሁ ብላችሁ በእርጋታ ተመልኮት ወላ ሳታሳልፉ ምናምን ነገር። ሜይ ቢ እንደዚህ የምትቃጠሉት ወይ መጀመሪያውን አይታችሁ ነው፣ ወይ ደግሞ መሀል ላይ የአብ ስራ ሲመታ አይታችሁ ነው። እመቤቴን ቪዲዮን በደንብ ጨርሳችሁ ማየት ይገባችኋልና። በዚህ መካከል ግን ማለት ነው ሄሉሻ፣ ይሄን ካሜራማን ብትቀይረው አይሻልሽም? ምክንያቱም መሀል ላይ ምስጥር እያወጣብሽ ነው እንግዲህ ሚስጥሩን ዛሬ አንድ ሳይቀር ዝርገፍ ነው ያደረገው፣ መሀል ላይ ማለት ነው። ቤት ጉድ እና የሰማነውን ሰምተናል። እንግዲህ እናንተም እኛ የሰማነውን መስማት አለባችሁ። እንዶ ካለፋችሁ እየተመላለሳችሁ ስሙት ቪዲዮውን። ድብን ያለ ድራማ ጎድ እኮ ነው ይሄማ። ምንም ጥርጥር እኮ የለውም። እኔ እስከ ዛሬ ድረስ ጠራጠር ነበር። የትናንትናውም ራሱ ተጠራጠር ያለው ሄሎ ራሱ ከቤት የወጣች አይመስለኝም። ላይክ ከበሩ ሆና ነው ራሱ እኔ አንተ አውርተህ ከጨረስክ በኋላ እኔ እገባለሁ ምናምን ብሎ ተማክሮ ነው ሮቤል እና እሷ የሰሩት የትናንቱን ቪዲዮ ማለት ነው። አባው ምናምን የሚታተነችው እሷ ነች በእርግጠኝነት የዛሬውን አይቼ የትናንቱን ሳስበው እኮ ተምታታብኝና፣ ይስሩ እንግዲህ። ማለት እንደዚህ ከሽክሽ ነው የሚወደው ዩትዩብ ራሱ፣ መደበላለቅ መጣላትን ስለሚወድ ሰውም ራሱ ወደ እንደዚህ አይነት ቦታ ነው ግር ብሎ የሚመጣው ማለት ነው። እንግዲህ ስራ እየሰሩ ነው ሰዎች፣ ይስሩ። በአጠቃላይ ዩትዩበሮች የሆነ ሙዱ ገብቷቸዋል። የዩትዩብ ሙድ፣ የዩትዩብ ስራ ገብቷቸዋል። እንደዚህ ካላደረጉ ከየት ይመጣል ይሰጣል ገቢ የለም። በዚህ በተወደደ ኑሮ ማለት ነው። ይሄ ስሩ እንግዲህ እኛ ስሩ ብለናል። ነገር ግን እንደገባን እንዳዘነጉ ገብቶናል። እና ወደ ክሽክሹ ሲሄድላችሁ በእርግጠኝነት ስራ እየተሰራ ነው። በነገራችን ላይ እኔ ዛሬ ሙሉ በሙሉ ገብቶኛል። ግን ደግሞ ወደ ተደባደቡበት ቦታ ስንሄድ ማለት ነው። ማለት አሁን ሮቤል እና የአብስራ እኮ ምንም የሚያደባደባቸው ነገር የለም። የአብስራም ችግሩን ከሄሉ ጋር መፍታት ይችላል። ሮቤልም ደግሞ ሄሉ ነው ያመጣችው። እንዳመጣችው መቀመጥ አለበት። ምንድነው ዘሎ ሰውን መማታት ሮቤል ማለት ነው። በጣም ነው ያጠፋው። ሲቀጥል ደግሞ ይሄን ድንቢጤ የሆነ ሰው እያስከትለ መምጣት ራሱ እንዴ ወንድ ለወንድ ደግሞ ይፈራራል እንዴ? ምንድን ነው ሰው አስከትሎ መምጣት? ሴት ልጅ እንኳን ሰው ሳታስከትል መታ ነው፣ ዝም ብላ በደፈናው የምትገጥመው በገገማው ማለት ነው። እና ወንዶች ከጀርባቸው ሰው አስከትላችሁ ስትመጡ እኔ በጣም የምትገርሙኝ ነው። ዛሬ ሮቤል በጣም ነው የተሳሳትከው፣ መማታት አልነበረብህም። እንዲያው እስኪ እንደ ድራማው ትርጉም እንሄድ ብዬ ነው እንጂ እኮ ግልጽ የሆነ ነገር እኮ እኔ ዛሬ ስራ አብሰራ ያለው ሁሉ ደም ከየት ነው ቦለቅ ያደረገው እናንተ አጣራ ይሁን ይሁን። እንግዲህ እና ሮቤል አንተ እንደዚህ ስላደረግ ሄልቦ ትደሰታለች ማለት አደለ። በእውነት በጣም ነው የሚደብረው። በድራማችሁ መካከል እንኳን ድብድብ ባይኖር ደስ ይላል። ለምን ለሚመለከታችሁ ሰው እውነት አድርጎ ስለሚያስበው ማለት ነው። አያመታቱን አላያችሁትም? ቢምቢ ማለት ነው ያብ ስራን ይመታው። አይታችኋል? እና እናንተ አዋቂ ሰዎች ናችሁ፣ ቀስ ብላችሁ ነገሮችን በንግግር መፍታት አለባችሁ። እንደው ብትጣሉም እንኳን ሲጀመር ይሄ ዩትዩብ ደም ምናምን አይወድም። ደም ምናምን አታሳዩም። እንግዲህ ቀይ ስር የሚሆን ምን የሚሆን እዚህ አምጥታችሁ አታሳዩ፣ ጥሩ አይደለም። እንትን ይመጣባችኋል፣ ስትራክ ይላክባችኋል ሊቶባችሁ ማለት ነው በነገራችን ላይ ማለት ነው ካሜራማኑ ይሄ ቀጥቀጥ ቀጥ የሚያደርገው ለምን እንደሆነ ታውቃላችሁ ዩቲብ እኮ እንደዚህ የሆነ መጣላት ደም መፋሰስ ምናምን አይነት አይወድም እኮ ማሬ ምን ስላቸው አይወድም እና ለዛ ነው እንዳይታይ ነው የሚያንቀጠቀጠው ማለት ነው መጣላት መደባደብ ምናምን ሰው ማየት ደስ የሚለው ይሄን ነገር ነው ግን ዩቲብ ደግሞ አይወድም እና ለማንኛውም ጠንቀቅ እያላቸው ማለት ነው ሄሉሻ ደግሞ በቃ ከዚህ ሙድ ውጭ እስኪ እንደ ምንድን ነው ማስቀናናት ማስቀናናት እኔ እኮ ሄሎ ሺ በቃ ከህይወት ወጥቻለሁ ከህይወት ወጥቻለሁ እያልሽ ነው አደለ አሁን ላይ ግን ታዲያ ይሄ ማስቀናቱ ለምንድን ነው ያስፈልገው አሁን ሆን ብለሽ እያደረግሻለሽ እኮ ለማስቀናት ነው አደለ እንደ ማለት አሁን ይሄን ወይኑን እየጠጣሽ አበባውን ዘረጋግፈሽ ከዛ ጋር የአብስራ እንደሚየው በደንብ ታቂያለሽ ስለዚህ ይሄ ማለት ማስቀናት ነው ያብሰራን የማይፈልጉትን ሰው ማስቀናት ተገቢ ነው ተገቢ አይደለም ሄሉ በቃ ከዚህ ሰውዬ ውጭ ሮቤል ከሚባል እሱም ወደ ራሱ ህይወት ይሄድ። የልጆች አባት ነው ልጆቹን ያሳድግበት። ከአንቺ ከህይወትሽ ማስወጣት አለብሽ። ከዚህ በኋላ እስኪለግልሽ ቁሚ። ደግሞ እና ምንድን ነው ቤተሰብ ያው ስድቡን ቀነስ ብታረጉ ተረጋጉ። ቪዲዮ ግልጽ ሆኖላችሁ እያለ እናንተ ግን ለመሳደብ ሮጣችሁ። እንግዲህ ያው እኔ በእናንተ ስሜት መፍረድ አልችልም፣ ምክንያቱም ያው እየተናደዳችሁ ስለሆነ ነው። ግን አትፍረድ ይፈረድባል፣ ይሄ ነው ሄሉ የአብስራ እንደዚህ እንዲመታ አትፈልግም። እውነት ለመናገር እንግዲህ ሰብሰብ ሰብሰብ እያለች ነበረ ማለት ነው። እና እና የአብስራና ሮቤል አትጣሉ። የአብስራም ደግሞ በቃ ከሮቤል ጋር መገናኘቱ ይቅረብ። ተገናንታችሁ ምን ፈየዳችሁ? መጣላት እኮ ነው የሆነ ስራችሁን ነው። የአብስራም ቢሆን ከህይወቷ ወጥቻለሁ ይላል፣ ግን ደግሞ በእሷ ዙሪያ ወንድ እንዳለ ይላል። ለምን ከህይወት ወጥቻለሁ ከህይወት አውጥቻለሁ፣ ከተባባላችሁ በቃ ስለዛ ሰው አይመለከታችሁ ማለት እኮ ነው። ሄሉ ስለአንተ አይመለከታትም አንተም ስለሱ አይመለከትም ማለት ነው። አይደለ እንዴ ምንድን ነው ነገሮችን ሁሉ በልክ ጨረሳችኋቸው እኮ እኔ ግን ማለት ነው ከዛሬ በኋላ ወላ ልዩን ራሷን ልናገራት፣ የሚገርማቸዋል። ምክንያቱም በቃ በደንብ ግልጽ የሆነልኝ ነገር ስላለ ማለት ነው። ትናንት እንደዛ ልዩን ስለተናገርኳት ራሱ ያው የደበራችሁ ሰዎች አላቸው መሰለኝ። እኔ እኮ ወድጄ አደለም ልዩን የምናገራት። በቃ ሴት ልጅ ራሷን ማስከበር አለባት። ገባችሁ አደለ ማስከበር። በቃ ማንም ራሳችን መቶ ሊያስከብርልን ስለማይችል ራሳችን ማስከበር ያለብን እኛ ነን። እና ልዩና ያብ ስራ እንደዛ የምታስብለት ከሆነ እንደዛ የምትወዱ የምታፈቅረው ከሆነ የተለያዩበት ምክንያት ራሱ ግራ ገብቶኛል ያለና እና ከዛ ከዛ አንጻር ነው ከወጣች ወጣች ነው ብዬ ነው የተናገርኳት። ልዩም ማለት ነው እመኑኝ። ከዛሬ በኋላ ግን ማንንም አልናገርም ማንንም።